አቶ ላይኩን ከሆስፒታል ወጥተው ወደ ቤት ያለድም እዚሁ አልጋ ይዤ ነው መቀመጥም ፈልገው ሲሉ አቶ ተሰማ ደግሞ እንዴት አልጋ ትይዛለህ? እኔ እንኳን እንደዛ ከነ ልጄ ካንተ ቤት ስንት ጊዜ ተቀመጥኩኝ። ስለዚህ ዛሬም የተከራየህልኝ ቤት እኮ እያንተ እንጂ የኔ አይደለም። እናና ና እዚሁ አብረን እንቀመጣለን ይሉና ይዘውት ወደ እርሳቸው ቤት ይመጣሉ። አቶ ላይኩን እዛ እንደመጡ ማንም ቤተሰብ መጥቶ ያያቸው የለም። ኑሐሚን ወደ ሆስፒታል ተደውሎላት ስለነበር መጣው ብላቸው ወታ ትሄዳለች። ያለችው ገነትና ልጇ ናቸው ያሉት ኤደንና ገነት ቤት አሉ። አቶ ሌኩንና አቶ ተሰማ ቤት ናቸው። እናም ኑሐሚን ሆስፒታል ተደውሎ ላት ስትሄድ ያልጠበቀችው ነገር ነበር የገጠማት። የተለያዩ ምርመራዎችን እንዲደረግላት ስትጠየቅ እሺ ትልና ትመረመራለች ግን ይህ ምርመራ የምን ምርመራ ነው? እየገባኝ አይደለም ስትላቸው፣ አይ ቆይ መጀመሪያ እስኪ ውጤቱን እንየውና ከዛም በኋላ እውነታውን እንነግርሻለን ይሏታል። ሁሉንም ነገር እሺ ብላ ተመርምራ ከጨረሰች በኋላ ውጤቱ ሲደርስ፣ ውጤቱ ከዚህ በፊት ሽንት ስትመረመር ነፍሰ ጡር እንደሆነች ነበር የተነገራት። እናም በዛ የተነሳ እሷ ነፍሰ ጡርነች ከተባለች ጊዜ ጀምሮ ቤተሰብ የእሷ ቤተሰብ አይደለም የአቶ ላይኩን ቤተሰብም ተበጥጦ ነበረ። ግን አሁን የተባለችው ነፍሰ ጡር እንዳልሆነችና የስም ስህተት እንደሆነ የእሷ የተሰጣት ወረቀት የሌላ ሰው እንደሆነ ዶክተሩ ይነግራታል። ኑሐሚንም እጅግ በጣም ታዝንና ታለቅሳለች። ስንት ነገር እንደተበላሸብኝ ግን ታውቃለህ? ሁሉንም ብናገር ደስ ይላይ ነበር። ግን ደግሞ ማልቀስ አልፈልግም። ምክንያቱም ማውራት ከፈለኩኝ ማልቀሴ ስለማይቀር ስለዚህ ብዙ ነገር የተበላሽቷል ዶክተር እንዴት እንደዚህ ትሉኛላችሁ ስትል ኑሐሚን እንቧን እያፈሰሰች ለዶክተሩ ትነግረዋለች። ዶክተሩም እጅግ በጣም ይቅርታ የስህተት ነው፣ በቃ አንዳንዴ እንደዚህ ነገሮች ያጋጥማሉ ና እባክሽን ይቅርታ አድርጊልኝ፣ አቃለው ብዙ ነገር እንደገጠመሽ ሲላት በህይወቴ ብዙ ነገር አልፏል፣ ግን ደግሞ ምንም ማለት አይደለም፣ አሁን አልፏል አላለቅስም ከዚህ በኋላ ትልና ፊቷን አባብሳ ብድግ ስትል፣ ይኸውልሽ ኑሐሚን ብዙ ነገሮችን እንዳስተናገድሽ ይታወቃል ፊትሽ ላይ ያስታውቃል። ግን እባክሽን በሆስፒታሉም በሰራተኞቹም ስም እኔ ይቅርታ ልበልሽ፣ ሲላት አይ ችግር የለውም ዶክተር አመሰግናለሁ ስለ ሁሉም ነገር ትለውና እሺ፣ ለማንኛውም ይኸውና አሁን የተመረመርሽበት ወረቀት ይኸውና ይልና ያንን ወረቀት ይሰጣታል። ወረቀቱንም ይዛ ከሆስፒታል ወጥታ ስትመጣ ደስ እያላት ትመጣለች። እንደዛ እየተባልኩትኝ ዛሬ ደግሞ እንደዚህ ነፃንሽ ስባል እንዲት ደስ ይላል። ስለዚህ ይህን ነገር ለአባቴ መናገር አለብኝ ትልና ስልኳን አውጥታ ቤት እስከምደርስ ደርስም አላስቻላትም። ስልኳን ታወጣና ለአባቷ ተደውላለች እየሳቀች ነበረ። ድሮ የነበራትን ሳቅ ዛሬ ሳቀች። ና አባዬ የሆነ ደስ የሚል ዜና አለ፣ ትለዋለች ኑሐሚን። ምንድን ነው ዜናው ንገርኛ ልጄ ሲላት፣ አባዬ በጣም ደስ ነው የሚለው። ሆስፒታል ይዤ ነበር እኮ ከሆስፒታል ከሆስፒታል፣ ምን አይነት ደስ የሚል ዜና ይኖራል ብለሽ ነው ምንድን ነው እያልሽኝ ያለሽው? አባዬ እንደውም ደስታ እኮ ደስ የሚል ነገር እኮ በስልክ አይነገርም በአካል ነው የሚነገረው። ስለዚህ ለቤት እየመጣው ስለሆነ እዛው ስመጣ እነግርሃለሁ ትልና ልጄ ንገሪኝ መጀመሪያ ሲላት አባዬ ወርግን እየቆረጠ ቆይ በኋላ ሲመጣ ነው የምናገርትልና እየሳቀች ስለነበር ስልኩን ትዘጋዋለች። ከዛ ደግሞ ከማንጋ ደብዬ ደግሞ ድስቴን መናገር አለብኝ ስታስብ ስልኳን ይዛ ማንጋ መደወል እንዳለባት ለሷ የሚያስብላት ሰው እያለው አንድና አንድ ሰው ብቻ ነው። እሱም አቶ ላይኩን ነው። ስለዚህ ለእሱ መደወል አለብኝ። እሱ ነው ሁሉም ፊቱን ባዞረብኝ ሰዓት እሱ ነው ፊቱን ያላዞረብኝ ትላለች። እናም በቃ ስለዚህ ላቶሌ ኩድ ማውራት አለብኝ ብላ ላቶሌ ኩድ ደውል ስል ግን፣ ለምን አባዬ ነው መስማት ያለበት መጀመሪያ። በቃ እንደውም መናገር ከፈለገ አባዬ ራሱ በኋላ ደውሎ ይንገራው። ስለዚህ አልናገርም ትልና እንደገና ስልኳን ወደ ኪሷ አስገብታ ወደ ቤት ትገሰገሳለች። በዛን መሀል ወይዘሮ ዝናሽ ቤት ነበረች። ልጇ እንደማይፈልጋት ሁሉም ፊቱን እንዳዞረባት ታስታውቃለች። እናም ወይዘሮ ዝናሽ ቁጭ ላይ እየተከዘች እያለ አሁን የመጣው ልጇ እንዴ፣ ወይዘሮ ዝናሽ ምን ነው ሲላት፣ እባክህ አንተ ልጅ እናሁም እባክን ሂድ ከዚህ ይበቃሃል ከዚህ በኋላ እዚህ መቀመጡ አስፈላጊ አይደለም ስትለው፣ እኔማ የትም አልሄድም። እንደውም ካልሽስ ሁሉንም ነገር አፍረጠርጭውና ይለይለት። ስለዚህ እኔም ወንድምና እህቴን በፍቅር ለኖር ነገሪያቸው የቤተሰብ ፍቅር ማግኘት ፈልጋለሁ ይላታል አሁን እንደዚህ ተበጥ ውጭ እያየህን ጭራሽ ደግሞ ሌላ የህይወቴ አደጋ ልጣል ስትለው አይ እንግዲህ እነግርሻለሁ መጀመሪያ ይሄ መጀመሪያ ይሄ እኮ የራስሽ ጥፋት ነው ማን ይሄን ነገር አድርጊ ያለሽ የራስሽ ጥፋት ነው አሁን ያው ልጅሽም አኩርፎሻል ጋሼም እዚህ ቤት አልመጣም ብሎ እርግጠኛ ነኝ እነ ኑሐሚን ጋ ነው የሚሆነው ሌላ የትም አይሄድም ብቻ ከባድ ነው ሲላት አዎ እሱም አኩርፎኛል፣ እንደማይፈልገ ኔ ነገረኝ። አላቅም ልጆችም ራሱ ሴቷ ናት እንጂ ልጁስ አኩርፎኛል፣ ወንዱም አላቅም ኳቸው ያሳደግኳቸው ልጆች የራሱ ፊታቸውን እየነሱኝ ነው። እና አንተና ኑሀሜ ናችሁ ከበዚህ ቤት ከመጣችሁ ህይወቴ የተበጠበጠው ትለዋለች። ኑሀሜን ምንም አላረገች፣ እኔም ምንም ያረኩሽ ነገር የለም። የራስሽ ጸባይና አመል ነው የበጠበጠሽ ከፈለግሽ ተናገሪ አይካልሽ፣ ደግሞ ኔ ራሴ አፈነዳውና ና ያን ጊዜ ይለይለታል ይላታል ወይዘሮ ዝናሽ። እባክህ ልጄ ሂድ፣ ምንድን ያጎድል ጉብ በቃ ሂድ ብትለውም እሱ እንደማይሄድ ይነግራታል። በዛም መሀል ናሁም ሻንጣውን ይዞ ይመጣል። እንዴ ናሁም፣ የት ልትሄድ ነው ስትለው፣ በቃ እናቴ፣ ከዚህ በኋላ ያንችን አንቺን እናታለኝ ብዬ እዚህ አልቀመጥም። መሄድ አለብኝ፣ እሄዳለሁ። ሚስቴም ወደዚህ አትመጣም ከዚህ በኋላ ወደዚህ ቤት አልመጣም፣ አመሰግናለሁ ሲላት በጣም ታለቅስና እኔ ከአባት ጋር ታስታርቀኛለ ብዬ ስጠብቅ ጭራሽ አንተ ጥላይ ልትሄድ ነው ብላ እግሩ ስር ተደፍታ ታለቅሳለች። እባክህ ኑሐሚን እናትህን ተረዳት፣ በቃ አንዳንዴ እንዲህ አይነት ነገር ያጋጥማል። አሁን ተጸጽታለች። እናም እባክ እናቴ እባክሽ ልቀቂኝ፣ አልፈልግም። እኔ እንዳንቺ አይነት የተዋረደች እናት የለኝም ይላታል እባክህን እዩልና፣ ኑሃሜንም እኮ ይቅርታ ብያት አለው ይቅርታ አድርጋልኛለች። እናም እና እባክህ ከአባት ጋር አስታርቀኝ ስትለው፣ በዛን መሃል ኑሃሜን እቤት ስትሄድ ሁሉም ቤተሰብ ተሰብስቦ ነበር ከገነት ውጪ እና አቶ ላይኩም ግን ኤደንም እዛ ቁጭ ባሉበት ስትገባ ደስ እያላት እየሳቀሽ ገባች። ልጅ የምን ሆነሽ ነው? የሆነ ደስ የሚል ዜና አለኝ ስትላቸው፣ እኮ ዜናው ምንድነው? ንገሪና ሲሏት፣ እዩላችሁ ሆስፒታል እጅ ነበረ እናም ያ ሁሉ መከራ ያለፈብኝ እንዳላረገዝኩኝና የስህተት እንደነበረ ነገሩኝ ዶክተሮች። ውስጥ ሁሉም ተደናግጠው ያዋታል፣ ደስም አላቸው።